ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማረኛ እንግሊዝኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማር እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎችን አማራጭ እየተጠቀምነ እያስተማር እንገኛለን ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ገጣጥመን ቃላቶችን እንዴት ማንበብ እንደምንችል በተለይ ዛሬ ቀልል ቀልል ያሉ ቃላቶችን የምንለማመድ ይሆናል ማለት ነው። ዛሬ የምንለማመደው ባለ ሁለት ፊደል ቃላቶችን ብቻ ይሆናል። ሁለት ፊደላቶች በአንድ ላይ ሆነው እንዴት ይነበባሉ? መጀመሪያ አሁን ፊደላትን ከለያችሁ በኋላ ባለ አራቱን፣ ባለአምስት፣ ባለስድስት ፊደላት አንድ ሆነው ቃላት ለማንበብ ትቸገራላችሁ። መጀመሪያ ምንድ ማድረግ ያለባችሁ ሁለት ፊደላቶች በአንድ ላይ ሆነው ቃላቶችን ማንበብ ትጀምራላችሁ፣ ትለማመዳላችሁ ማለት ነው። እንደዚያን ከነበባችሁ ከተለማመዳችሁ በኋላ ባለ ሶስት ባለ አራት ፊደላቶችንም ማንበብ በቀላሉ ትችላላችሁ ማለት ነው። ስለዚህ መጀመሪያ የሚጀመረው ፊደላትን ከለመዳችሁ በኋላ ፊደላትን ከለያችሁ በኋላ ባለ ሁለት ፊደላቶች ቃላት ምስረታ ይሆናል ማለት ነው። ለዚያ ደግሞ ይህ ቪዲዮ በጣም ወሳኝ ነው። እስከ መጨረሻው እዩት። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ከመጀመሪያው ጀምረን አነብላችኋለሁ እናንተ ደግሞ በደምብ ተከታተሉኝ። ከመጀመሪያው ስጀመር እዚህ ጋ መጣ መጣ መጣ ይላል። አሁን መ አንድ ፊደል ነች፣ ጣ አንድ ፊደል ነች። ሁለቱም ፊደላቶች አሁን አንድ ላይ አድርገን መጥራት ብቻ ነው የሚጠበቅብን። ብዙዎቻችሁ ብቻዋን ትጠሯታላችሁ፣ መጣንም ደግሞ ብቻዋን ልጠሩ ትችላለችሁ። አንድ ላይ ግን ስታነቡት ትቀይሩታላችሁ ቃል። ስለዚህ ምንድን ነው ማድረግ ያለባችሁ? ቀስ ብላችሁ ሁለቴ ሶስቴ መደጋገም ቀስ ብላችሁ መጣ ብላችሁ ማንበብ ሳይሆን ቀስ ብላችሁ መጣ እንደዚህ ነገር፣ ቀስ ብላችሁ ከዚያ ሁለቴ ሶስቴ በዚህ ሂደት ካላችሁ በኋላ ቃላቱ ይመጣላቸው ደግሞ ትክክለኛው ማለት ትችላላችሁ ማለት ነው። ስለዚህ ተረጋግታችሁ ማለት አለባችሁ። አሁን መማለት የመጀመሪያ ፊደል ጣ ደግሞ ጠቤት ውስጥ አራተኛ ላይ ስንል የምናገኛት ጠ ጡ ጢ ጣ ስንል አራተኛ የመጀመሪያ እግራቸው ያጠሩ ፊደላቶች ብዙ ጊዜ አራተኛ ፊደል ናቸው። ስለዚህ ይሄ ምን ይላል ማለት ነው፣ መጣ ብለን እናነባለን ማለት ነው። እሺ ወደዚህ ወደ ሁለተኛው ስንመጣ ደግሞ ሄ ሄደ ሄደ ሄ ማለት ሀ ውስጥ አምስተኛ ላይ የምናገኛት ፊደልነት ሀ ሁ ያለ ስነድ አምስተኛ ላይ የምናገኛት ሄ ትባላለች። ደ ደግሞ የመጀመሪያ ፊደል በአንድ ላይ ይሄ ምን ይላል ሄደ ሄደ ይላል። እሺ ከዚህ ጋር ደግሞ ቻ ለ ቻለ ቻለ። ቻ ማለት የቸ ቤተሰብ አራተኛ ቸ ቹ ቺ ቻ ቻ ማለት ቻ አራተኛ ላይ የምናገኘት ናት። ለ ደግሞ የመጀመሪያ ፊደል ሰ። በአንድ ላይ ምን ብለን እናነባዋለን? ቻለ ብለን ማንበብ እንችላለን ማለት ነው። ኦኬ ከዚህ ጋር ደግሞ ዶ ሮ ዶሮ ዶሮ። እነዚህ ሁለቱን የምናገኛቸው የመጀመሪያውን ዶን የምናገኛት ከደ ቤተሰብ ውስጥ ሰባተኛ ላይ የምናገኛት ነች። ሮ ማለት ደግሞ የረ ቤተሰቡ ሰባተኛ ላይ የምናገኛት ነች። ስለዚህ በአንድ ላይ ሁለቱ ስናነባቸው ዶሮ የሚል ቃል ይሰጠናል ማለት ነው። ከዚህ ጋር ደግሞ ገጨ ገጨ ገጨ እነዚህ ሁለቱም የመጀመሪያ ፊደል ገጨ። ገባ ገባ ባ የበቤተሰብ አራተኛ ገባ ገቡ ገቡ ገቡ ቡ ማለት የበቤተሰብ ሁለተኛ ቁጭኛው አራተኛ፣ ች ደግሞ ሁለተኛ። ይሄኛው ምን ይላል? ገባ ይላል። ይሄ ደግሞ ገቡ ገቡ። ኦኬ ወደ ሁለተኛው ደግሞ መስመር እዚህ ጋ ስንመጣ፣ መጡ መጡ መጡ። መ የመጀመሪያ ፊደል፣ ጡ ማለት የጠ ቤተሰብ ሁለተኛ። መጡ። ከ ከላ ከላ ከላ። ከ የመጀመሪያ ፊደል፣ ላ ማለት የለ ቤተሰብ አራተኛ። ከላ ቻሌ ቻሌ ቻሌ ቻ አራተኛ የች ቤተሰብ ሌ አምስተኛ የለ ቤተሰብ ቻሌ ድ ድ ሀ ድ ሀ ድ ሀ ድ የደ ቤተሰብ ስድስተኛ ሀ የመጀመሪያ ፊደል ድ ሀ ገገቢ ገ ገቢ ቢ ማለት ሶስተኛዋ የበ ቤተሰብ ገ ቢ አ አ የ

ሩ ማለት የረ ቤተሰብ ሁለተኛ ሰሩ። በሶ በሶ በሶ ሶ ማለት የሰ ቤተሰብ ሰባተኛ። እዚ ጋር ሰአልጅ ሰሩ ስንል የሽ ቤተሰብ ሰባተኛ። ሶ በሶ ዞረ ዞረ ዞረ ዞ የዘ ቤተሰብ ሰባተኛ፣ ረ የመጀመሪያ ፊደል ዞረ። ቆ ቆ የ ቆየ ቆየ ቆ ማለት የቀ ቤተሰብ ሰባተኛ የ የመጀመሪያ ፊደል፣ ቆየ ሮ ሮ ም ሮም ሮም ሮ ማለት የረ ቤተሰብ እዚጋ ዞረ ስንል ረ የዚሽ ቤተሰብ ሰባተኛዋ ሮ ም ማለት የመ ቤተሰብ ስድስተኛ እዚጋ መጡ መጣ ስንል መ የዚሽ ቤተሰብ ስድስተኛዋ ም ሮም ሻሂ ሻሂ ሻ ማለት አራተኛ የሸ ቤተሰብ፣ ሂ ሶስተኛ የሃ ቤተሰብ። ሻሂ ሻሂ። እሺ፣ ከዚህ ጋር ደግሞ በሉ በሉ በሉ ሉ የለ ቤተሰብ ሁለተኛ። በሉ። ሰራ ሰራ ራ የረ ቤተሰብ አራተኛ። ሰራ። ጻፈ ጻፈ ጻፈ ጻ አራተኛ የጸ ቤተሰብ፣ ፈ የመጀመሪያ ፊደል። ጻፈ ሪ ዟሪ ዟሪ ዟ ማለት ስምንተኛ የዘ ቤተሰብ ዕብድ ቃላ ሆያት ምንላት ዟ ሪ ማለት የረ ቤተሰብ ሶስተኛ ዟሪ ቆ ብ ቆብ ቆብ ቆ ማለት እዚህ ጋም ነገዳቸዋሉ ሰባተኛ የቀ ቤተሰብ ብ ማለት ስድስተኛ የበ ቤተሰብ ቆብ እሽ ከዚህ ጋር ደግሞ ሽሮ ሽሮ ሽሮ ሽ ማለት የሸ ቤተሰብ ስድስተኛ ሮ እዚ ጋ ነገርዳቸዋሉ ሰባተኛ የረ ቤተሰብ ሽሮ ሻረ ሻረ ሻ የሸ ቤተሰብ አራተኛ ረ የመጀመሪያ ፊደል ሻረ እሺ ከዚ ጋር ደግሞ በቃ በቃ በቃ የቀ ቤተሰብ አራተኛ በቃ ስራ ስራ ስራ ኦኬ ዘ ዘ ር ዘር ዘር ዘ የመጀመሪያ ፊደል ር ስድስተኛ የረ ቤተሰብ ዘር። ቦ ቦ ሌ ቦ ሌ ቦ ሌ ቦ ማለት የበቤተሰብ ሰባተኛ ሌ የለቤተሰብ አምስተኛ በአንድ ላይ ቦ ሌ። ቤት ቤት ቤት ቤ የበቤተሰብ አምስተኛ ት የተቤተሰብ ስድስተኛ ቤት። እሺ የመጨረሻዋ ደግሞ እሺ ከምትላለች ቤዛ ቤዛ ቤ ማለት እንደነግሯችሁ አምስተኛ የበ ቤተሰብ ዛ የዘ ቤተሰብ አራተኛ በአንድ ላይ ቤዛ ብለን ማንበብ እንችላለን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ዛሬ እንግዲህ ቀልል ያሉ ቃላቶችን ባለ ሁለት ፊደላቶችን ብቻ ነው ይዤላችሁ የመጣሁ። ቀጣይ ደግሞ ባለ ሶስት ባለ አራት ፊደላቶች እያደረግን ቃላት ምሥረታ የምንም መማር ይሆናል። እንዲሁም ደግሞ እንግሊዘኛም ሂሳብም ሁሉ የምለቃቸው ቪዲዮ ስላሉ እየገባችሁ መከታተል ትችላላችሁ። በውስጥ መስመር ተመዝግባችሁ መማር ከፈለጋችሁ ደግሞ ደውሉ፣ ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳ ላይ መደወል ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።